እየሞተ ሀገር የሚያስቀጥለው መከላከያ ሰራዊት ለተራባው ካለው እያካፈለ ለተጠማው እያጠጣ ለማረከው ደግሞ የሚራራ የሀገርና የሕዝብ መክታ ነው። ኢትዮጵያ በየጊዜው ከሚደገስላት የጥፋት ወጥመድ የማይተካ ህይወታቸውን በሚሰጡና አካላቸውን በሚያጎድሉ መከላከያ ሰራዊት መስዋዕትነት ሉዓላዊነቷን ጠብቃ እንድትቀጥል አስችሏታል። ስለ ሀገርና ወገን ያለስስት የሚሰጥ ፍቅር በገሃድ የሚታይበት መከላከያ ሰራዊት የህብረት ወንድማዊ ቤተሰብነት የሚመሰረትበት ታላቅ ተቋም ነው። ወታደር ለሀገር ዳር ድንበር፣ ለወገኑ ጠበቃ የሆነ ሀገሩን የሚጠብቅ የሚለውም ሁሉንም ያስማማል። ይህ ሰራዊት ታዲያ በሀገር ሉዓላዊነት ላይ ለመጣ ሁሉ ህይወቱን በመገበር የህዝብና ሀገር ዋልታ መሆኑን አረጋግጧል። ወታደር ለሀገር ዳር ድንበርና ለወገኑ የጫማውን ክር ሳይፈታ ዋርድያ እያደረ ሀገሩን የጠበቀበትና አያሌ የድል ታሪክ እየጻፈ ያለ ነው። ወታደር ሲሆን እየወደቁ ሀገር ማንሳት እየሞቱ ለሌሎች መኖር ምክንያት መሆኑም ጭምር ነው። ወታደር ወጥቶ ቅረት እንዳለ አስቦ ሀገርን አስቀድሞ ቤተሰብን ልጅን ሚስትን ጥሎ መውጣት ነው። ኢትዮጵያውያን በየዘመናቱ ሲጨነቁና ሲጠበቡ ቢኖሩም ያልፉታል። የቀደመ ታሪካችን እንደሚያስረዳውም ኢትዮጵያ ምንም ያህል ፈታኝ ወቅቶች ቢያጋጥማትም በጀግናው ሰራዊቷ ድል አድራጊነት አልፈዋለች። በሰላሙ ጊዜም በተሰማራበት ግዳጅ ሁሉ የህዝብ አለኝታነቱን እያስመሰከረ በልማት ስራ ከህዝብ ጎን ይሰለፋል። የሰነፍ በትር የማይሰብረው የጊዜ እንቅፋት የማይጥለው ሰራዊት ለሀገር ሰው ሁሉ በተግባሩ የሚያስ የሚያሳየው የሀገር ፍቅር ትልቅ ዋጋ አለው። ዘመኑን ከሀገር ህልውና ጋር አስተሳስሮ የሚኖረው ወታደር ከፍ ካለ ኢትዮጵያዊነት ጋር ክብርን አጎናጽፏል። ወጣትነቱን የሰጠ፣ በጥይት አረር ተቃጥሎ በዱር በገደል የሚያድረው ወታደር ማሰሪያው የሀገር ፍቅር ነው። የሀገር መከላከያ ሰራዊት ለሀገር የሚከፍለውን መስዋዕትነት እያሰበ በህይወት ያጣውን ጓዱን ሀዘን ውጦ፣ አካሉ የጎደለበትንም ደግፎ ቅድሚያ ለሀገር ነውና ወደፊት በመገስገስ ሀገርን ያስከብራል። ሰው መሆን ብቻ ሚዛኑ የሆነው የሀገር መከላከያ ሰራዊት በታማኝነት በየግንባሩ ለሚሰራው ገድል እና ለሚሸከመው የሀገር መከራ ክብር ይገባዋል። በእቶን እሳት መሀል አልፈው በፈንጂ የተከበበ መሬትን ተሻግረው በበረሃው ነደው ለሀገር ለሉዓላዊነት ለሚደክሙ የሀገር ልጆች መከላከያ ሰራዊት አባላት ሁሉ ምስጋና ይገባቸዋል።